አብርሃም ስለሰጠችው ሰዓት የምታውቂው ነገር አለ? ምንም ማውቀው ነገር የለም። እውነት ለመናገር ማለት ነው። ስለዛ ለአብርሃም ስለሰጠችው ሰዓት የምታውቂው ነገር አለ? ሁለታችሁ ስላላችሁ ልጅ ተናገር። ልጅ አለን አለን። እሺ፣ ምን ይምጣ በቃ ይሄ ነገር ይሄ ጉዳይ አሁንም በአብርሃም ህይወት ቻሌንጅ ሊሆን ይችላል። በሩታ ህይወት እኮ ነው። ዛሬም የአብርሽ እና የሩታ ህይወት አስጨንቋል ማለት ነው። ትናንትና ፍቅረኛ ና ስትላል ነበር። ዛሬ ደግሞ ልጅ አላከን እያለ የሄርሜላ ፍቅረኛ ተብየው እያለቀለቀ ነው። በዛ ላይ የሩታ እና የአብርሃም ህይወት ይላል። የሩታና የአብርሃም ህይወት እኮ ቤተሰብዬ፣ የማረ የአማረ የሰመረ በቃ ተጋብተው ልደዋል እኮ እነዚህ ልዩ። ስለዚህ ጠዋት ማታ ቻሌንጅ ማንም እየመጣ ይቱብ ለማሳደግ ያደገ ሩታና አብርሃም ላይ በልጃቸው በነሱ ማንም የቡታ ጅራ አይቶበር ዝም ብሎ ይቀልዳል ማለት ነው። በጣም ገራሚ ነው። እንግዲህ ቤተሰብዬ እንደምትሰሙት ነው እንግዲህ ሄርሜላ ከሱ ህይወት ያው ውጪ ውጪ በቃ ሁልጊዜ አብረሽ ተለጣጥፈሽ ምንድነው? አልመጩ በቃ ከአብርሃም ህይወት ውጭለት ባለ ትዳር ከሆንሽ አንተ ደግሞ ማለት ነው አንተ ወንድ ነህ። አስመሳይ ወንድ ከሆንክ ታዲያ ሚስትን ቆንጥጠህ መያዝ ነዋ። ስትንዘላዘል በየኢንስተግራፉ በየቲክቶኩ በየምኑ እየተንዘላዘለች አብርሃም ላይ እየተለጣጠፈች የምትመጣው እሷ ናት እንጂ አብርሃም እውነት አልተለጣጠፈባትም። የምትለጣጠፈው እሷ ትንሽ አታፍርም። ሚስቴና ስትል ሚስቴና ስትል ትንሽ አታፍርም። እንዳንተ አይነት ወንድ ከሆነ ቅርት ይበል ኢትዮጵያ ውስጥ ማለት ነው። ምን ይመስላል? ቁመቱን አሳምሮ እንደወሎ ፈረስ ደግሞ ሚስቴናት ልጅ አላከኔ የአብርሃም እና የሩታ ህይወት እንዳይበጠበጥ። ይበጥብጥህ። ምንድን ነው የሚበጠበጠው? ምንም አይበጠበጥም። ስራ ነው፣ ስራ ነው። ስራችሁን እየሰራችሁ ነው። ስሩብን፣ በላያችን ላይ ስለዚህ፣ አብርሃምና ሩታን የምትሉትን ተዋቸው። በቃ ይኑሩበት። ዝሙተኛ አንተ ሚስት ናት። ወንድ እየተንጠለጠለ አብርሃም ተንጠልጠ ይብኝ አላላት ግድ። እሱ ላይ እየሄደች ያለችው ማለት ነው። እና ቤተሰብ እስኪ በዚህ ቪዲዮ ፍረዱ። ትናንትና ፍቅረኛ ና ሲል ነበረ፣ ዛሬ ደግሞ ልጅ አላከኔ ነጺ። እንዴት አንቺ ልጠይቅ ይቻል? ይሄ ሰውዬ አንቺ ስለ ሰዓት ምን የምታውቂው ታሪክ አለ?